የታላቁ ቆስጠንጢኖስ ልጅ በሆነ በታናሹ ቆስጠንጢኖስ ዘመንና በካሃዲው ሉሊያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገርል ተጠምዶ ኖረ። ዋልንጦስ ከተገደለ በኋላም በእርሱ ፈንታ ወንድሙ ነገሰ። እርሱም አሪዮሳዊ ነበር። የጣዖት ቤቶቻቸውን እንዲከፍቱ ሃይማኖታቸው፣ የቀናውን የምዕመናንን አብያተ ክርስቲያናትንም እንዲዘጉ አሪዮሳውያንን አዘዛቸው። ወደ ከፋች እና ወደ ተበላሸች ሃይማኖታቸው ምዕመናን በግዳጅ እስቲገቡ ድረስም እንዲሁ አደረጉባቸው። ይህም የንጉሥ ትእዛዝ በሚገዛው አገር ሁሉ ደረሰ። ይህ አባት አባ ያዕቆብም ይህን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜም ተነስቶ ወደ ቁስጥንጥንያ ሄደ። በምዕራብ በኩል የተነሱበትን ጠላቶቹን ሂዶ ለመዋጋት ሲወጣ ንጉሥን አገኘው። ይህ አባት ያዕቆብም በፊቱ ቆሞ ንጉሶይ ሆይ ሆይ በጠላቶችህ ላይ እግዚአብሔር ይረዳ ዘንድ ምመናንም ምእመናንም እንዲጸልዩልህ አብያተ ክርስቲያናታቸውን ክፈትላቸው ብዬ ለምንሃለሁ። ይህን ካላደረግህ ግን እግዚአብሔር ይጥልሃል፣ ከጠላቶችህም ሸሽተህ በእሳት ቃጠሎ ትሞታለህ አለው። ንጉሡም ይዞ ለሚጠብቀው ወታደር በሰላምና በደህነት እስከምመለስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነው አለው።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 ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ ታመኑ። ከዚህም በኋላ ይህ አባት ወደ ቦታው ተመለሰ። አርፎ የሕይወትና የሰማዕትነት አክሊልንም እስከተቀበለ ድረስ እንደ ቀድሞ በገርል ተጠምዶ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለያዕቆ በብሔረ ምስራቅ ዛስተራየ ከዊኖ በንስ ወበሃበ ግዚ ጸለ ላይላሪዎሳዊ ንጉስ ከመተነበ ገጸ ጸላይቱ ዘመንገለ አፀድ ጎየ ጎየ ምስለ ልያሁ እቡረ በእሳት ውየ በዚህች ምለት የተመረጠ ሀያል ተጋዳይ አባብሶ ያረፈ የዚህ ቅዱስ አባቶቹ ክብር ይግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱም ስም ታግህስጦስ ነው። እርሱም በአንጾኪያ የቃው ጋዥ ነበር የቃው ገዥ ነበር። የእናቱም ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው አስራ ሰባት ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሌሊቶችም በአንዲቱ ለታግህስጦስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው፣ የእግዚአብሔር ወዳጆች ሰላም ላንተ ይሆን። እነሆ ጸሎትህ በእግዚአብሔር ዘንድ ተሰምቷል። ሚስትህም ወንድ ልጅን ትወልድልሃለች፣ ስሙንም ብሶይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናልና ብዙ ስቃይና መከራም ተቀብሎ የሰማዕትነት አክሊልን ይቀዳጃል። ከእንቅልፉ ነቅቶ ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀኖች በኋላም ጸንሳ ይህን ቅዱስ ሚያዝያ አንድ ቀን ወለደችው። እውቀትን ጥበብንና ፈሪያ እግዚአብሔርንም በማስተማር አሳደጉት። ሰባት ዓመትም በሆነው ጊዜ ወደ አክሚም ዮሴፍ ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጠምዶ ድንቆይ ታምራትን እያደረገ ኖረ። ከዚህ በኋላም ሀያ ሰባት ዓመት በሆነው ጊዜ የሰኢድ መኮንን ወዳለበት ወደ ቃው ከተማ መጣም። እርሱም ክርስቲያኖችን እያሳደደ ከእርሳቸው ይገድል ነበር። ያን ጊዜም ክፎይ ሰዎች ወደ መኮንኑ መጥተው ለቃልህ የማይታዘዙና ለአማልክት መስገድንም እምቢ የሚሉ ሁለት ዲያቆናት አሉ ብለው እኒህ የከበሩ አባ ብሶይንና አባ ጴጥሮስን ከሰሷቸው። በዚያን ጊዜም እንዲያቀርቧቸው አዘዘና አቅርበው በፊቱ አቆሟቸው። ስለ ሥራቸውም መረመራቸው። ክርስቲያን እንደሆኑም ከቃላቸው ሰምቶ እንዲያስሯቸው አዘዘ። ከሦስት ወር በኋላም የእግዚአብሔር መልአክ ተገልጦላቸው እኔ የምሥራች የምናገር ገብርኤል ረዳችሁና ነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ ስም አጠራራችሁና መታሰቢያችሁ ለዘላለም ይኖር ዘንድ አለውና አላቸው። አንተም ወዳጄ ብሶይ ታላቅ ተጋድሎን አንተን ይጠብቀሃል፣ ወደ እስክንድሪያ ከተማ ሊሰዱህ አላቸው። ከዚያም ወደ አንጾኪያ ወስደው በዚያ የምስክርነት እገድል ይፈጸማል። ከዚህ በኋላም መኮንኑ ከወህኒ ቤት አውጥቶ ለጣዖት እንዲሰግድ አዘዘው። እምቢ ባለውም ጊዜ ከባላ ላይ አውጥተው በግንድ ውስጥ እጅግ እንዲጨምቁትም ወታደሮቹን አዘዘ። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል ወረደ፣ ግንዱን ሰብሮ ቅዱስ ብሶይን በመዳሰስ አዳነው። ከዚያም ወደ ህኒ ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲህ አዘዘ፣ ከወህኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት፣ እጆቹንና እግሮቹንም እንዲሁ በብረት ማሰሪያ እንዲያስሩት እንጀራና ውሃም እንዳይሰጡት አዘዘ። እንደዚህም ሆኖ አስር ቀን ኖረ። ከዚህም በኋላ አውጥቶ በፊቱ አቆሞ ለአማልክቶች ስገድ አለው። እምቢ ባለውም ጊዜ ደሙ እንደ ውሃ ሲፈስ ከባላ ግንድ ላይ አውጥተው አጥብቀው እንዲጨምቁት ሁለተኛ አዘዘ። እንዲሁም በእርሱ ላይ አድርገው በሆኒ ቤት አሰሩት። የእግዚአብሔር መልአክ ቅዱስ ገብርኤልም ደግሞ ተገለጠለትና አይዞ መልካም ገርልህን እስከምትፈጽም እኔ ከአንተ ጋር እኖራለሁና አትፍራ አለው። ከዚህም በኋላ ወደ አንጾኪ ወደ እስክንድሪያ ወደ ቆልቆሊያኖስ መኮንን ሰደዱት። እርሱም ስለ ሥራ ሁሉ መረመረውና ሕዋሳቱ ተቆራርጦ እስቲወርቅ ድረስ ይደበድቡት ዘንድ አዘዘ። ሁለተኛም ዘይትን አፍልተው በጆሮው በአፉና በደረቱ ላይ እንዲያፈሱ ጎኖቹንም በእሳት መብራት እንዲያቃጥሉ አዘዘ። ደግሞም በእሳት የጋሉ የብረት ችንካሮችን አምጥተው በዓይኖቹ ውስጥ አደረጓቸው። ሁለተኛም የእጆቹንና የእግሮቹን ሥሮች ሕዋሳቱንም ሁሉ እንዲነቅሉ አዘዘ። ይህንንም ሁሉ አደረጉበት። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቱን ሁሉ ፈወሰው። ከዚህም በኋላ አንጾኪያ ከተማ ያደረሱትና ወደ ንጉሥ ዲዮቅልጥያኖስም አቀረቡት። እርሱም በእሳት ባፈሉት በወይን በሙጫ ድፍድፍ በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ድንጋይ በሰንሰለትም አስረው ወደ ባሕሩ አንከባለው ግማሽ ሥጋውን እንዲያሰጥሙ ግማሹንም ግን እንዳያሰጥሙ አዘዘ። እነርሱም በባሕሩ ዳር ታላቅ ምሰሶ ተከሉ። በዚያም እንዳዘዛቸው አድርገው አስረው ተውት። በዚህ ስቃይም ከቀኑ እስከ ሰባት ሰዓት ዋለ። ያን ጊዜም የመላእክት አለቃ ቅዱስ ገብርኤል ፈቶ አወጣው፣ እንደ ቀድሞውም ጤነኛ አደረገው። ንጉሱም አይቶ አደነቀ። ሰያፊውንም ፈጥኖ አንገቱን እንዲቆርጥ አዘዘው። ያን ጊዜም አንገቱን ቆርጦ በባህር ከምድር ብላይ ውጣለው። ስጋውንም አንስቶ ከቁርበት በተሰራ ጋን ውስጥ ጨመረው። ስጋውም ከራሱ ጋር ተገናኘና እንዳልተቆረጠ ሆነ። ጋኑም በሀያ ቀን እስክንድሪያ እስከሚደርስ ድረስ ሰው ሳይሸክመው ብቻውን የሚጓዝ ሆነ። የቦሃ ሀገር ሰዎችን በሰሙ ጊዜ መጡ። ተሸክመውም በቦሃ ሀገር ካለው ቤት ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን። በረከታቸውም ከእኛ ጋር ለዘላለሙ አድሮ ይኑር፣ አሜን። ሰላም ለብሶ ዘምድረ ቦሃ አገሩ እላውፁ በመጥዋሄት አስራ ወዴሁ እግሩ ላሌሁ ዳግመ እንዘይቲ የየሩ መንፈቀ ስጋው ውስተ ባህር ወገሩ ወመንፈቆሰ እይረ ዲበ አምድ አሰሩ። በዚህች ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህ ቅዱስ ለዮሐንስ ዘሐራቅሊ የእናቱ ወንድም ልጅ ነበር። ዮሐንስም ታስሮ ሳለ ያገለግለው ነበር። ዮሐንስም ገድሉን በፈጸመ ጊዜ ስጋውን ገነዘ። በበድኑ ላይም እንዲህ ብሎ አለቀሰ፤ ከእግዚአብሔር የተለየ ሆኜ ብቻዬን እንዴት ትተወኛለህ? ከቅዱስ ዮሐንስ ስጋም እንዲህ የሚል ቃል ወጣ፤ ወዳጄ ቢፋሞን፣ ከእኔ ጋር መኖርን ከፈለግህ ፈጥነህ ወደ መኮንኑ ሄድ። ወደ መኮንኑ ሄደህ ክብር ይግባውና በክርስቶስ ታመን፤ ነገም ወደ እኔ ትመጣለህ። ይህንንም ሰምቶ የዮሐንስን ስጋውን ቀበረ። ከዚህም በኋላ ወደ መኮንኑ ሄደ። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እየታመነ የረከሱ ጣዖታትንም ሰደበ። መኮንኑም ጽኑ ስቃይን አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ። የምስክርነትንም አክሊል ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዝች ምለት ደግሞ የመርቆሬዎስና የመቃርስ የይስሐቅና የእብሎን የብሎን የእረፍታቸው መታሰቢያ ነው። የአብላሪዎስም የምስክርነቱ መታሰቢያ ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። በዝች ምለት ደግሞ ቅዱስ መቃርስ ምስጋና ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በባሕር ውስጥ በመስጠም አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ መቃር ስሩይ በእንተ ክርስቶስ ዘሞት ከ በስጥመተማይ ምረድ አንሰ ቆላ ተብካይ ና ና አቃቤ ሥራይ እስመፈቅ ለጥ ብሲ ድውይ። በዝችም ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት የመነኮሳይት የቅድስት ማርታ የእረፍቷ መታሰቢያ ነው። በስደት ሳለችም ማረፈችና በተራራ ውስጥ ተቀበረች። በረከቷም ከእኛ ጋር ይሁን ለዘላለሙ አሜን። ሰላም እብል እንዛውስ ልሳነ ለመፍቀሪ ተነግድ ማርታ ለባሲተ ክርስቶስ እምነ አመቀሰፍጓ ትካድ ኢየሱስሃ መድነ ሟት በትዕግሥት ወያንከረ ቅርቃነ በረከተ ዛቲ ቅድስት ያሃሉ ምስሌነ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ስድስት በዚህች ዕለት ከእስክንድሪያ ከተማ የሆነ መነኮስ አባ ቴዎድሮስ በሰማዕትነት አረፈ። በዚህች ዕለት የአገረ መሪው አርባ ሰማዕታትና የሌሎች አርባ ሰማዕታት የመነኮስ ገብረ ክርስቶስም መታሰቢያቸው ነው። ዳግመኛም በዚህች ቀን አውሳቢዮስ፣ ታማን፣ ሐርዋግና ባኮስ የተባሉ የሀገረ እስና አራት መኳንንት የእረፍታቸው መታሰቢያ ነው። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረዴትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ወአድሮ ይኑ